ውስጡ ሁሉ ይመረቀንበታል፣ ጫት ይቃምበታል። አፍንጫሽን ጠበብ አድርጊ ማርዬ አላስተማሪሽም እንዴ? ቱርክ የኖሩት ሰዎች ይሰራሉ እኮ አፍንጫ አፍንጫ እኮ ይሰራል ይሰራል። ጉድ እኮ ነው። አሁን እንደዚህ እያልኩን የቤት ጌታዊ አባት ያባቶ ድረስ አሁን እኔ እግሬ ታሟል። ው ልምሻ ልምሻ ይዞኝ እግሬ ታሟል። ስራመድ ማርያምን ማርያ እግሬ ሁሉ ሳያብጥ አይቀርም። አብጧል። ማምላክን አብጧል። ሁሉ እግሬ ሞ ያልሳምኩሽ ይቅርታ አብጧል። በጣም ነው የሚወድሽ። አትበሉኝ እወድሻለሁ አትበሉኝ፣ በመድኃኔ ዓለም አትበሉኝ፣ በእግዚአብሔር አትበሉኝ፣ እወድሻለሁ አትበሉኝ። አትበሉኝ ፍቅሮቼ አትበሉኝ። አመሰ በሆዳችሁ ውደዱኝ፣ ማሮቼ በሆዳችሁ ውደዱኝ። እንዴ እወድሻለሁ እያላችሁ እዛ ስትገኙ እኮ ሌላ ናችሁ። እዚህ ስትልኝ ፍቅራችሁን መውደዳችሁን እግዚአብሔር ያክብርልኝ፣ እግዚአብሔር ይስጣችሁ፣ አሜን። አመሰግናለሁ አትበሉኝ አትበሉኝ። እኔ እኮ ቤታዮ ቤታዬ እወድሻለሁ እወድሃለሁ እወድሻለሁ ተባብለን ተኝቼ ስነቃ ሆረር ሆናችሁ ነው የምትጠብቁኝ። እኔ ምን እኔ ስታ አላቅ ምን አይነት የድግምት መንፈስ እንደሚረጭባችሁ ወዲያው ልውጥ ወጥ ወጥ ወጥ እንትን የምትሉት በነጋታው ሌላ ሰው ነው የምትሆኑትኝ። አትበሉኝ ወድሻለሁ እንደው ጠላሻለሁ ብትሉኝ ይሻለኛል። እጠራሻለሁ ይሻለኛል። እወድሻለሁ አትበሉኝ ማሮቼ። እኔ ምላችሁ ግን አዳዲስ ተወዳጆች ግን መወደድ ደስ ይላል። በጣም ነው ደስ የሚለው የሰሞኑ መወደድ ምናምን ደስ ይላል። አይደለ? ደስ ይላል። አያችሁ፣ ይሄ ይሄ መወደድ ነው። እኔ ላይ አይነ ጥላ ይዛችሁብኝ ልትበሉኝ ደርሳችሁ አላስ ቴንኪ ቲንኪ ቲንኪ መፖሰት ደስ ይላል። ምና መወደድ ደስ ይላል አይደለ? አዎ። እኔ ላይ ልትበሉኝ የደረሳችሁት ነገር አሁን ይቀንስልኛል። ተመስጊን አባትዬ፣ አንተ ጥልሃት መቼስ ጥልሃት ጥለኝም። ይሄንን የሰው መውደድ እኮ ነው እኮ ለማግኘት እኮ መከራይን ሲያበሉኝ የነበረው አሁን ይጣፍጣል። ደስ ይላል። ድድድድድድድ በጣም ነው ደስ የምትለው። በርቱበት ለማለት ያክለው ከኔ የማይነጥላችሁ ይነሳል ለማለት ነው እሺ ያየሁትን ያየሁትን ነው የምመልሰው። በቃችሁ በቃችሁ። ጊፍታችሁ እንዲ ጊፍት እንዳሰጥ አንተ ጊፍት እንዳሰጥ ጊፍት ከሰጠህ በየቤቱ ጊፍት የሰጡኝ ሁሉ ኦልዌስ ላይ ደሞ አይናቸውን ጥለዋል። አላየም እንዲ ኦልዌስ ማን ኦልዌስ ኦልዌስ እያሉ ነው። እኔ ቤት የመጣ ሁሉ ሁሉ ነገር ይጠራል። ብፈሳ ይጠራ። ፈሴ የሁሉ ከለር አለው። ምን አይነት ከለር ፈስ ነው የፈሳችሁ? ወፍራም ፈስ ነው ቀጭም ፈስ ነው? እንደዚህ ነው የሚተነተንልኝ እኔ ጋ ሲሆን፣ ጊፍት የምትሰጡ ሰዎች ራሳችሁን አምናችሁ ስማችሁ ሊጠራም ሊሰደብም ሊነሳም ስለሚችል ማሮች አምናችሁ ጊፍት ስጡኝ። ነገ ብትሰደቡ በእኔ በቤታ እንዳታሳቡ፣ በእኔ በቤታ እንዳታሳቡ እንዳታሳቡ። ከኪሻችሁን አላወጣሁም። እናንተ ፈልጋችሁ ፈቅዳችሁን የሰጣችሁ እኛው። አማሮች ዲ ኦልዌይስ እኮ ተባለ እኮ እግዚአብሔር አሳያችሁ። እንግዲህ ኦልዌይስ ማን ነው? እንሄድበታል። ለእነሱ አንበሳ አንበሳውን ላፍ ያደርጋሉ። በጎን ሌላው ሰው ቤት አንበሳ አንበሳ ይለቀቃል። እነሱ ለቃቂዎቹ አይናገሩም። እኔ ቤት የሚለቀቀው ብቻ ነው ቦክ ብሎ የሚታየው። እኔ አንበሳውን ስታዩ ከነርግዝናው ነው እንዲህ አንበሳውን የምታዩት እኔ ቤት ሲመጣ ልክ አንበሳውን እኔ ቤት ስታዩትኝ እርጉዝ ሆኖ ነው የሚታያችሁ ሰፋ ብሎ ቦርቀቅ ብሎ

የአንቺ ጊዜ አይኬድበትም። የቤታ ጊዜ ነው። ምነው ነው ዛሬ ደግሞ ወንበዴዎቹ ወርደዋል? ጥቁር የለበስኩት እንዳይታዩ ነው። ጭራሽ ወርደዋል፣ የባሰ አይ አምላኬ። ወይ የአንቺ አንበሳ ይለያል። ቤታ መዳን ያለም ነው። አሁን እኔ እወድሻለሁ አትበሉኝ። እንዲ አትሰሙም። በቃኝ በቃኝ በቃኝ። እወድሻለሁ አትበሉኝም እናንተ ማመንትቻለሁ ዛሬ ወድሻለሁ ነገ እንደ ሰይጣን፣ ዛሬ ወድሻለሁ ነገ ድግምት እንዳለበት ሰው ነው የምትሆኑት። ማሮች እዚህ ጋር የቻችሁ ነገ እዛ ሌላ ቦታ ናችሁ። እኔ እዛው እንዳስቀምጣችሁ ነው። ለማንኛውም ሰዓትሽ በጣም ደስ ብሎኛል። ሲጀመር እኔ ከመጀመሪያም ጀምሮ ተናግሬ ያለው ድሬዳዋ ዝም ብሎ እንደዚህ ያለ አይደለ። እዚህ ሶሻል ሚዲያ ላይ ነው እንጣጥንጣጥ የሚሉት እንጂ የሚናገሩት ሰዎች እንጂ፣ ድሬዳዋ ብትሄድ ተናግሬ ያለው ድሬ የፍቅር ሀገር ነው። እኔን እስኪ ተመልከቱኝ ማርያምን አሁን ፊንገርዬ አሽሙር የገዛ ጓደኛ ሽሙር ልታዝባ አይነገረኝ አለችሽ። እስኪ እንደው አምስት ዓመት ነ ታውቂኛለሽ። አምስት ዓመት ዩቲዩቤን ቀርጠን ማርጋ ትበላለ ብለይ ስማ፣ ጠፋፍተሽ ነካሽኝ እንጂ ባትነኪ ኖሮ ቤት ታየ ፍቅር ቤት ታታስቃችሁ ወይ ብለሽ የመሰከርሽልኝ ነሽ ማ ድሬዳዋ ያደግኩት ድሬዳዋ በማደጌ ለድሬዳዋ ሕዝብ እንዳውም ክስ አቅርቤያለሁ። ተሰሙኛላችሁ የድሬዳዋ ሰዎች፣ እናንተ ናችሁ እኔን ያስጠቃችሁኝ። እናንተ ድሬዳዋኖች ናቸው እኔን ያስጠቁኝ። ለምን በሏ? የዋህነት ፍቅር፣ ይህንን ሁሉ አስተምራችሁ የሶሻል ሚዲያ ላይ አውሬ ከሆኑ ሕዝብ ጋር ተሰብስቤ ሊበሉን ከደረሱ ጋር በዚህ ዋህነቴ እግዚአብሔርን በዚህ ምስኪንነቴ ነው ስጠቃ የነበረው። በምን በድሬዳዋ ማህበረሰብ ባስለመዳችሁኝ። ይህንን ነው የምነግረው ማርያምን እኔ ለወደደዬ ሟች ለወደደዬ ሟች እንደው ላልነካኝ ሰው አልነካም፣ ቦታም አልሰጠው። አያቷ ሲነኩ በአንዴው ነው እንትን የሚሉት ፍቅር ሲያሳይ ፍቅር እና ፊንገር ዬ እርቀት አትሄጂ። እኔ ተንኮል ባስም ማለት ነው፣ አገሬ ቤተሰቦችሽን ጠብቂ አሳይሻለሁ። እንዴት ተባለ ሰው አገሬ ላይ መተሻል ብዬ የፈለግኩትን ማድረግ እችላለሁ፣ አቅሜን አሳይሻል። እንደዚ ያለም ድሬዳዋ ፍቅር እንደሆነ አውቃችሁ መመለስ አለባችሁ። ይሄ የምለው ለማን እንደሆነ ታውቃላችሁ። የድሬዳዋ ሕዝብ ፍቅር እንደሆነ ከዛ ማህበረሰብ እንደወጣ ማወቅ አለባችሁ። እንዲህ እንደ እናንተ ክፋት ቢሆን ቤተሰቦቹ እዚህ ሀገር ነው ያሉትኝ። እንዲህ እናስደርግ ሀገሬ ላይ መጥተሽ አፍንጫሽ ማናፈጥ ይችላል። ምንም የሚከብድ ነገር የለም። ምንም የሚከብድ ነገር የለም። ግን ያንን ያህል እርቀት፣ አይ ፍቅርነታችንን፣ የድሬዳዋ ሕዝብ የዋህነቱን አክባሪነቱን እንድታውቁ ነው ተደርጎ የተመለሳችሁ። ታያችሁ፣ እኔ ከዛ ማህበረሰብ ነው ለዛ ምን ያጠቃችሁኝ? ለዛ ነው ልበሉኝ የደረሳችሁት። ለዛ ነው በዛን ርቀት ክፋትና ተንኮል ሴራ ያሰራችሁብኝ። ለምን በየዋህነቴ ያለውንም የሌለውንም ከውስጤ አንጀት ያለውን ሁሉ አውጥቼ ስለምናገር ነው። ያን የድሬዷ ማህበረሰብ አያችሁ፣ ታያ ምን ያህል እንዲነን እንዲነን የሚመሰከርልን በየትኛውን ቦታ ብትሄጂ ፍቅር ነው። ምና የሁላ ህዝብ ከፍየው ይመስልሻል ወይ? ተቆጥቸው አስፈራርቼ ነው በቃ ተፈርቼ ይመስልሻል? አይደለም። ማንም ምላሳለሁ ፍቅር ስላለን ነው። ይኸውላ ፍቅር፣ ይኸውላ ፍቅር ያስቀናሽ። እንደውም እግዚአብሔር ይመስገን ሰሞኑን በእኔም የቀናችሁትን የሰው ፍቅር ይኸው እግዚአብሔር ይመስገን። በሰበብ ሰበብ አድርጎ ፈጣሪ አያቸኋ፣ ተመቻቸዋ፣ መፖሰቱ ምናምን ፎቶቹ መለጠፉ፣ መወደዱ፣ አያ ደስ ይላል አይደል? ያ ነው ሲያንገበግባቸው የነበረው። ይኸው እግዚአብሔር ደግሞ ሰቷቸዋል። አሁን ይህንን እግዚአብሔር የሰጣችሁን እያጣጣማችሁ ክፋታችሁን ቀንሳችሁ ፍቅር እያሳያችሁ ከድሬ ፍቅር ተምራችሁ፣ ክፋታችሁን ቀንሳችሁ በዚሁ ቀጥሉ ነው የምላችሁ። አይናችሁን ከኔ አንሱ ነው። የራሳችሁን ህይወት ኑሩ፣ በራሳችሁ ታለንት ሄዱ ነው። እና እኔ ጃንዬ፣ እኔ ፍቅር በጣም ነው የምወድሽ፣ በጣም ነው እኔ እናት ማከብርሽ። ምንም እንደማትሆኝ ደግሞ ጠንቅቄ አውቃለሁ። ምንም ድሬ ውስጥ መተሽ ምንም ክርስቶስ ምንም እንደማትሆን ድሬዳዋ ውስጥ ተመቶ የታወቀ ነው። ለምን የድሬዳዋን ህዝብ የኖርኩበት ማህበረሰብ ነው። ከሁለት ዓመት ጀምሮ ድሬዳዋ ውስጥ የኖርኩበት ማህበረሰብ የምወደው የማከብረው በደንብ ጠንቅቀው ጠንቅቄ ደግሞ ከሀስከፈ የማውቃቸው ናቸው። የሰው ፍቅር እኔ እንጂ እግዚአብሔርን ለእኔ ለድሬዳዋዎች ቃል የለኝ፣ ቃል የለኝ እኔ እንኳን ስነካ ስነካ እኔ እንኳን ስነካ ብሄር አማራናት ኦሮሞ አይሉም። አንድ ናቸው የድሬዳዋ ሰዎች አንድ እግዚአብሔርን አንድ ናቸው። ሲነሱ እንኳን በአንድነት እንዴ ድሬ ልጅ ተረካ እንጂ እንዴች አማራናን እኮ ኦሮሞ ነኝ አልቆመ እንደዚህ የሚባል ነገር የለም። ፍቅር ናቸው እና ፍቅር አይታችኋል። ይህንን ነው እና አንቺም ደግሞ ፊንገርዬ እኔን ከመምከር፣ እኔ ይኸውልሽ የህዝብ ፍቅር አለኝ። ለምም ክፋትና ተንኮልን እምቅ አርጌ ስለማልሄድ ፍለፊት ስለምናገር፣ በጓደኛ ሰው ስል ሚስጥር ስለምናገር ለጓደኞቼ ቆሜ ጌታን የሆነ ሚስጥር እንኳን ከያዝ ጓደኛና ነገ ሪከርድ ታደርገኛለሽ፣ ቡርክቅ አድርጌ ነው የማወራው። የሆነ ነገር ስትናኩም እቆምላችኋለሁ። ለምን ከድሬዳዋ። አንቺም ደግሞ የአዲስ አበባ አይነት ባህሪ አዲስ አበባ ላይ ተወልጅ ያሉ አድግ ያሉት ያለሽ ፊንገር መድሃኒዓለም የሚሞቀው መወለደሽም አደግሽንም ፊንገር አብሾ መወለደሽ አደግሽን ለመድሃኒዓለም ሰጥቼዋለሁ። ግን እንደ አዲስ አበባ ሰዎች ሁኝ። በጣፈንታቋ ያጫውታቸኋሉ። አንድ ደቂቃ እንደ አዲስ አበባ ሰዎች ሁኝ እንደ አዲስ አበባ ሰው አሁን የአዲስ አበባ ሰው እግዚአብሔር የአዲስ አበባ ሰው ጣጣ የላቸውም። እንደውም ነገር አይዙም ነገር አይዙም ስላቸው፣ እንደዚህ በቃ እኔ ብዙዎቹ አይቼ ረ ላሽበል ምናምን ነው የሚሉት። የሆነ ኃይለኛ ነገር ውስጥ ሆናችሁ ከእናንተ ጨሳችሁ አረ በቃ ፍጭ ስድስት ምናምን ነው የሚሉት። አንቺ ግን የአዲስ አበባ አይነት ልጆች የአዲስ አበባ የወጣቶችን ባህሪ ወይም የአዛውንቶችን ባህሪ የለሽም የለሽም። የአዲስ አበባ ሰው እንደኛ ካርጎ የሚይዝ አይቻላቅም። እኔ ከአዲስ አበባ ልጆች ጋር እንትን ብያለሁ እኔ ከአዲስ አበባ ልጆች ጋር የምታስቀምጡኝ ከድሬ ልጆች ጋር ከገጠር ከፈለጋችሁ ብታስቀምጡኝ ሙዴ ይገጥማል። ፈታ አርጌ በደንብ ነው የምጫወተው፣ በደንብ ነው የምቀርበው። እንደ አንቺ አይነት የአዲስ አበባ መርዝ የለም። አስረ ግጭ። የምነግርሽ ድሬ አይተሻላ? ፍቅር አይተሻላ? የኔ ህዝብ ፍቅር እንደዛ ነው። ድሬ ዶማል። የአዲስ አበባ ሰው ደግሞ በአንቺ አልመስለውም። አንቺ አንድ ተራ ግለሰብ ፈንጋሪ ነሽ። የአዲስ አበባ ልጆች እኔ በዛ አልመስላቸውም። ግን እንደ አዲስ አበባ እነ ድሩዬን አይቻለሁ። እግዚአብሔር እዚህ የአዲስ አበባ ልጆች እና አሮና ሴቶች ሁሉ ቢጠሩ ማለት ነው በሆነ ነገር ይዘው ትትትትትት ስለ ሰው ሲያኝኩ አይሆኑ ቀላሽ በይ ምናምን ነረፈች አሰግጭ ምናምን ነው ብሉት። አንቺ ግን አንድ ሰውን ይኸው ኮመንት ባየሽ ቁጥር እኔ ነኝ ጭንቅላት ሹ ጭንቅላትሽን ደክየውን አላውቅም። እንዲያውም ላኪ ወይ ጭንቅላት ጭንቅላቷን ነው እንዳትድን እንዳትቀምጥ አድርጌ ደካልኩላት። እማምላከን ኮመንት ባይ እኔ አሁን ሪከርድ ያለው ለምን አስዋሸኝ? ሪከርደሮች አሉ የኔ ፎሎ ማድረጋቸው ፎሎ የሚያደርጉኝ እነሱ ሲፖስታቸው ያለው ሰው ሲፖስታቸው ያለውኝ ጭንቅላቷ ምን ያህል ብደክለው እንደሆነ አላውቅም። ኮመንት ስታይ ማለት ነው እኔን ነው የምታስገባው። በቃ አሽሙሯ ሁሉ እኔ ነኝ። ጭንቅላቷን ተቆጣጥሬዋለሁ። እንዴት አድርጌ ኔ ደከልኩሽ። ተገጤናት እንዴ። እስቲ ጋይስ እግዚአብሔር ታዘቡ። እኔ ካልተነካው እኔ ካልተነካው ስም እግዚአብሔር ምስክሬ፣ ስሟን አልጠራም። የራሷ ጓደኛ ኦርደር ታዝባት ራሱ ማለት ነው ነገረኛ ነሽ አለቻት። አይ ነገር አንቺ ግን ነገረኛ አለቻት። ለምን ልጅቷ እውነት ለመናገር ምንም አላለችም። በሰዓቱ እዛ ጋር ተቀምጣ ምንም አላለቻትም። ከዛ የድሬዳዋ ፍቅር ነው። አንዳንዶቻችሁ ከዚህ ተማሩ። ፍቅር ስለሆንኩኝ ነው እንጂ እኮ ቤተሰቦቼ ድረስ ሄደሽ ቤተሰቦቼን አስደፋለሁ ምናም ብለሽ ተናገርሽ እንዲ ሀገሬ ላይ መጣ ምናም ብለሽ፣ ቀላል እኮ ነው። ጆሮ ግንድሽ እስኪ ደማ በአንድ ጥፊ ያስረስሽ ነበር። ግን የድሬዳዋ ዘብ ህዝብ ፍቅር እንደሆነ ማንነታችን ከዛ ማህበረሰብ እንደወጣው አየሹ መስክረሽለታል።